አትሰማም። የሚያዞርህ ከሆነ ያዞርክ አይደለም። ይሄ በጣም ቀላል ነገር አይደለም። እንዴት ነህ አለ። ደህና ነህ? ሰላም ነህ? አልሐምዱሊላህ አለን። ረመዳን እንዴት ነው? አሪፍ ነው። አልሐምዱሊላህ በርቱ አንዳንድ ጥያቄዎች አሉኝ። ከቀን ጨምሮ ነው ለመግባት ስለምን የነበረው እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊትለፊት ላይ ርዕስ አርገ ያቀረብከው እስልምና የነቢያቶች እምነት ነው ይላል እና ያው ሸሃዳን ዝ እንድንይዝ የምትፈልጉት አውቀን ነው አይደል? አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃችኋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጅል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸውና ከዛ እንደጀመረ ነው። መቼም በአርባ ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ ፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ዋሻ እንደሄዱ እንደነበረ ነው አይደል ናሪ ትድም ያደረገው ይሄ ሀዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም፣ ማውቅ ማወራው የሰማሁትን ነው። ማወራህ ይሄ ስህተት ነው፣ ይህ ትክክል ነው የምትለውን የአንተን እምነት ይቀበላል፣ ያንተ ስለሆነ እምነት። ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው፣ ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ሶሪ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆኖ ታታሪ ሆኖ ሲሰሩ ሀያ አምስት ዓመታቸው ላይ እንዳገቡ ይነገራል። አርባ ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቆሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበድ ሳይሆን ትዕግስትህን፣ እውቀትህን ሰርፕራይዚንግ ሊ ነው የምከታተለ። በጣም ትዕግስትህን አደንቃለው አደንቃለሁ። ኪፒታፕ። እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምልል ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው። ማንን ነበር ስ የሚያመልኩት? ለምን ብትለኝ ገብርኤልን፣ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አይ ግን ተናገርና መልስላለሁ የምትለኝ ከሆነ እንትላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ? ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል ዜን ይሄ ምን ያሳያል ብዬ አምናለሁ? ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ አንዱ ጥያቄ ይሄ ነው አንዱ ጥያቄ ይሄ ነው ማቆም ይችላል ያውራሽ ልስማ በቃ ለመለስለና ችግር የለም፣ እየቀጠልክ ትሄዳለህ። ነቢያችን ሰለላሁ አለይህ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራዕይ ሲገለጥላቸው የዛኔ ያው ከሆነ የስተት ነው የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያችን ሰለላሁ አለይህ ወሰለም የመጨረሻው ነቢይ መሆናቸው ነው የተገለጸው እንጂ እስልምና አስተምሩ ጀማሪ መሆናቸው አይደለም። አላህ ስብሓነ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላቃቸው ነቢያቶች እንዳለ ያሳየናል። ያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትዕዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ቃል በቃል ኖህ ራሱ ኦምርቱ አናኩነ ሚና ልሙስሊሚን ይላል። እኔ ከሙስሊሞች እንደሆነ ታዘዝኩ። እና ይህ ነው እና ቀደምት ነብያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ነብያቸው ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንና ሲገዘው የነበረው ከዛ በፊት ምንድን ነው? ሲገዘው የነበረው አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው፣ አካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድርን የፈጠረው አላህ ነው ብለን የሚያምኑ ናቸው ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች። ለዚህ ነው እንጂ ሰማይና ምድር የፈጠረው ማን ነው የሚባል የዛኔ የመካ ህዝብ ያውቃል። የአብርሃም ልጆች ናቸው። አብርሃም አንድ አምላክን አላህ ነው የሚያመልቀው። በኢስሐቅ በኩል በእስማኤል በኩል የመጡ ናቸው። እስማኤል መካ ላይ ሂዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢንሳን ተመን ካለቀ ሰማዋት ወላርድ ላይ ቁሉ ንላ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ተጠይቃቸው። አላህ ላይ ይሉሃል። አላህ ነው ብለህ ያውቃል እኮ ይ ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድርን የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ማን ነበር? አብደላህ ብን አብደልሙጦሊብ የአላህ ባሪያ ማለት ነው። እና አላህ የሚባለውን አምላክ ስለሚያውቁ ነው። ስለዚህ ይህ ነው እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አነ ዳዕወት ብ ኢብራሂም ወቢሻርተ ዒሳ ላሉ። ቃል በቃል እኔ አባት አብርሃም የጸሎት ውጤት ነኝ የወንድሜ መሲሁን ብስራት ነኝ ይላሉ። መሲ ስለርሳቸው አብስሯል፣ አብርሃም ስለርሳቸው አድርጓል። ቃል በቃል ይህንን አላ ጉርን ላይ ክስክሯል፣ በሱረት በቀላ ላይ አብርሃምና እስማዒል ያደረጉት ቅድሳን ጻድቃን፣ ሰማዕታት፣ መላእክት ጸሎት መስማት ይችላሉ አይችሉአይ ልገመ ያቄው ገብታል። አይችሉም ስለዚህ ሳሊ ለነ ቅድስት ስንልም አሁን መቤታችን ቅድስት ንግል ማርያም ጸሎት አትሰማም እያሉ ነው አትሰማም ልጩህልህ ጮክ ብዬ ልገርህ አትሰማም የሚያዞርህ ከሆነ ያዞርህ አይደለም ይሄ እኮ በጣም ቀላል ነገር አይደለም እንደዚህ ቀላል በጣም ከባድ ነገር ነው አትሰማም እንዳትሳሳት እሺ ንገረኝ እስቲ እንዴት እንደሚሰሙ እስቲ መልክህን ደብቀህ ያዋ ተናገር እኔ ነኝ እስክሪን ፊት ለፊት ያለሁት እኔ መጽሐፍ ቅዱስን ሳነብ በፍጡራን ጸሎት ለመስማታቸው ምንም ቅንጣት ማስረጃ አላገኘሁም እሱን እኮ በቃ በግልጽ ነግሮታል ችግር የለኝም ግን እሱ ሳይሆን እንዴት ነው የሁሉ ህዝብ ታዲያ እንዴት ነው እየሆነ ያለው የሁሉ ዘመን እንዴት ነው እየሆነ ያለ ነው ስለዚህ አንተን እንዳስጨነቀህ እኔንም እያስጨነቀኝ አለ ይህ ህዝብ